ሀይሚ እንደ ወነቱ የትናንትሽ ፕራንክ ብዙሽም ብዙም አልሳበኝም፣ አልመሰጠኝም። በጣም ጥሩ ነገር አልሰራሽም። አንደኛ ብሩክና እንጂ ሰላም ናችሁ። ምንም የተጣላችሁት ነገር የለም፣ ያጋጫችሁ ነገር የለም፣ ክፉ ደግ የተነጋገራችሁት ነገር የለም። ጀስት ለፋሚሊም፣ ለቤተሰቦችም፣ ለዩቲውብ ቤተሰቦችም ባለፈው ጥሩ ቪዲዮ እንደሰራችሁ ኖርማል በሰላም እንደተለያያችሁ ነው የምናውቀው ማለት ነው። ሲቀጥል አንደኛ አንድ ሰው ምንም አላደረገሽ ከመሬት ተነስቶ ብጣሽ ወረቀት ጽፎ መሄድ ማለት የምትሄጂበትን ቦታ ሳታቂ መሄድ ማለት በጣም ነውር ነው ማለት ነው። በጣም በጣም ይሄ ከአንቺ አይጠበቅም። አንቺ በጣም ስማርት የሆንሽ ልጅ ብስል ከሆንሽ ልጅ እንደዚህ አይጠበቅም። ሁለተኛ ደግሞ ለብሩክ ማሰብ አለብሽ። ለብሩክ መጨነቅ ነበር። ይሄ ልጅ መኪና እያሽከረከርን የሚመጣው ከዛ ደግሞ አንቺን ፍለጋ መኪና የሚነዳውን ነገር ማሰብ አለብሽ። በዛ መሀል የሆነ ነገር ቢሆን ጸጸቱን ስትችዋለሽ። ሁለት ሶስተኛ ሁለተኛ ነገር ደግሞ ቤኪ ራሱ ጥፋት አለበት። የእውነት ልንገርሽ ቤኪ ራሱ ጥፋት አለበት ማለት ነው። ኤኒዌይስ ግን እኔ በትናንቱ ሀይሚ በሰራችው ነገር ብዙም ደስ አላለኝም። ብዙም የሆነ የተመቸኝ ነገር የለም እውነት ልንገራችሁ። እና ማት ቤተሰብ ፋሚሊ፣ ሰላም ሰላም! ወድ የማርታ ኢትዮ ቤተሰቦች እንዴናችሁ ልኝ? ደህና ናችሁ ወይ? እኔ አለላችሁ፣ እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ይህ ቪዲዮ ከተመቻችሁ ላይክም፣ ሰብስክራይብም፣ ሼርም ማድረጋችሁን እንዳስረሱ ስለምትከታተሉኝ ሰብስክራይብም ስለምታደርጉኝ ላይክም ስለምታደርጉኝ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ያው ኦልሬዲ አይታችኋል ትናንት የተፈጠረውን ነገር በሀይሚና በብሩኬ መሀል። ኦልሬዲ ብሩክ ምንም በማያውቀው ውስጥ ነገር ነው ጭንቀት ውስጥ የገባው በማያውቀው ነገር ነው ራሱን እያጨናነቅ ያለው ማለት። ታውቃላችሁ ደካማ ጎኑ ከእናቱ ቀጥሎ ሀይሚ ነች፣ ሀይሚ ነች በ ለምን በነሱ በሁለቱ ሰዎች ሲመጡበት አይወድም። በቃ ሀብሶ ሀይሚ እናቱና ሀይሚ በቃ ብሩክ የሚደራደርበት ሰው የለም። ጀስት አሁን ስለ እናቱ ነተው እና እናቱን እድሜ ይስጠለት ከዚህ በላይ አብሮ በፍቅር ይኑሩ ማለት ነው። ሀይሚ በሀይሚ አይደራደርም፣ ብሩክ በሀይሚ አይደራደርም። እውነት የምነግራችሁ ማለት ነው። ሀይሚ ደካማ ጎን ነች፣ ሀይሚ ስስ ልብ ነች። ማለት በሀይሚ ከመጣባችሁ ታውቃላችሁ። ከዚህ በፊት እንኳን ሀይሚ ያፋልጉኝ ቪዲዮ ምናምን ተብሎ ተለጥፎ በዝናብ እየተደበደበ አረ ሀይሚ የትነሽ እያለው ማለት ነው። አስባችሁታል። ዛሬ ደግሞ ለብሩክ ምን ያህል ቅስም የሚሰብር ነገር። ወረቀት ጽፋለት ሂጅ አለው እንዳትፈልግ፣ ስለነበረን ነገር በጣም አመሰግራለሁ ብሎ መጽሐፍ። ሺዝ ኖት ጉድ ኖት ፕሮብሌም ብሏል ብሩኬ ማለት ነው። እና ሺዝ ኖት ጉድ ጥሩ አይደለም። በቃ ጥሩ አላደረገችም ሀይሚሻ። እኔ ምንም ልሰርቡኝ ትችላላችሁ የሀይሚ ደጋፊዎች፣ እውነት ለመናገር የትናንቱ ቪዲዮ በጣም በጣም ይደብራል። ሁለት ደግሞ ሁለተኛ ደግሞ እኔ ጀስት ዩቱበር ያየሁትን ነገር ነው የምናገረ። አብተለጥላል ሁለተኛ ደግሞ ቤክ የተባሉ ነገር ራሱ እች ልጅ ምንድን የጻፈችው እንደዚህ ነገር እንኳን አይተካል። ሀይሚና ብሩክ ላይ እንደዚህ ወረቀት እንኳን አታቅም። ማንበብ ነበረብ ያን ወረቀት መስጠት ጸጥ ብለ ስጥ ስለተባልክ መስጠት የለብን። እንደ ችልጅ እራሷን አልታጠፋስ ቢሆን ኖሮ ማሰብ ያለበት ያን ነበረ። እንደ ጓደኝነት አንተ የብሩክ ወዳጅ ከሆንክ የሚገባ ከሆንክ ምንድን ነው እስቲ የጓደኝነቴን ምን ማለት ያው፣ በርግጥ ልክ ነህ ሚስጥር እንዴት አነባለሁ ምናምን የሚለውን ነገር ፈርታ ነው። ግን ኢትስ ኦኬ ከእንትን ከአነበብ ከምትባል እነሱን ማትረፍ ሀይሚን ማዳን ይቀል ነበር። አስበኳላው ትናንት ብሩክ እንደዛ መኪና እያሽከረከረ እየሄደ የሆነ ነገር ቢፈጠር ሀይሚ ራሱ ጸጥሎን ትችላል። አንተ ራሱ ግን ብቻ እግዚአብሔር ሰላም ያርገ። ቡርኬ ባለበት ተረጋጋ ማለት ነው። በጣም ነው የጨነቁ፣ በቃ ግራን የገባው ማለት ነው። በቃ ሲነዳ እንኳን ራሱን እያያዘ ምናምን እና እኔ በቡርኬ ትናንት ምንም አልፈርድም። ብድም በማያውቀው ነገር ነው እና እና ትፈለጋለ ብሎ ጠርቶስ ነው። ጀስት ከመኪና ሲወጣ ይሄን ሚሰታ ሚሴታ ልጅ ሲለው ወደ ደብዳቤ ሰጥተ ይለም ምን አይነት ደብ ገረሙ። በቃ ደነገጠው፣ አስሩ ነው ላይ ነበሩ። ገባችኋ? አርጋ አድርጋ አታውቅም፣ በእንደዚህ አይነት ነገር ሀይሚ አድርጋ አታውቅም። በቃ አስር ጊዜ ያነበዋል። በቃ ግራ ገባው። የት ብሎ ይፈልጋት? አድራሻ አልገለጸች። እንደዚህ ቦታ አይደለም ሰው እኮ ወይ እንደዚህ የሰውን ደህንነት እንኳን ለማወቅ አይ፣ በቃ ቡርኬ፣ ብቻዬን መሆን ፈልጌ ነበር፣ ለራሴ ጊዜ መስጠት እፈልጋለሁ። እንደዚህ ቦታ ነው ያለው፣ ደህና ቦታ፣ ሰላማዊ ቦታ ነው ያለው ተብሎ ይጻፋል። ያ ሰው ያ እንኳን ይረካካል። ከዛ በዛ ሰው አንቺ እሱ ማግኘት ስለማፈልጊ በዛ ሰው ደውሎ ምናምን ሊያገኝ ይችላል። አንቺ እኮ ከናካቴ በቃ አትፈልገኝ እንዴ? ምን አይነት ነገር ነው? አፈልገኝ ምን አይነት ነገር ነው ማለት። አመሰግናለሁ። ምንድን የምታመሰግኝው አልተጣላችሁም። ወይ ምን አላላቸው ብሎ ከመሬት ተነስቶ እንደዚህ ይሄ ይሄ እውነት እኔ በጣም በጣም ትናንት በጣም ተሰምቶኛ ነው ነን ለመናገር በቃ አስር እኔ መኪና ውስጥ ገባ እንዲህ እያልኩ እንዲህ ነበር። ቪዲዮን ሲያይ ነበረው ማለት ነው አስባችኋል። ከዛ በኋላ የሚፈጠሩን እኛን ነቅ እነሱ ናቸው የሚያውቁት ማለት ነው። ግን ፕራንክም ቢሆን እንደዚህ አይነት ነገር ይደብራል። ሰው በማስደንገጥ ደረጃ የሆነ የሰው ወሽመጥ የሆነ ነገር ቢሆን ያ ሰው ብሎ ማሰብ አለባቸው ማለት ነው እና ሀይሚ ትናንት የወሰንሽ ውሳኔ ጥሩ አይደለም። ብሩክም ትወጅዋለሽ፣ ታከብሬዋለሽ። በጣም ነው የምትወጁ። ለብሩክ ያለሽ ቦታ አክብሮሽ አውቃለሁ። ግን የምታከብሪውን ሰው ደግሞ እንደዚህ በሆነ ነገር መንገድ ደግሞ ማስቀየም ጥሩ አይደለም፣ ፌርም አይደለም። እና ሃይሚሻ የኔ ውድ ነገር፣ ብሩኬም ተረጋጋ። ቤኪም ጥሩ ስራ አልሰራክም። ቤክም ያው እንደ ጓደኝነት የሆነ ነገር ማድረግ ትችል ነበረ። ደብዳቤውን ስትሰጥክ ማንበብ ትችል ነበረ። ምን ዓይነት ወረቀን የጻፈችው። አንተ መጀመሪያ ስታወራ ብሩክ ይደወል ምናምን ስትላት አይቻልም ስትልክ፣ አንቺና እኮ ብሩክ በጣም ብዙ ነገር ሄዳችሁ ርቃችሁ ሄዳል። ታውቃለህ ያላቸውን ግንኙነት ለምን ለፍጽ አልደወለችም? ከአንተ የበለጠ ፍጽ ቀርቦ ቀርባ ነው። ፍጽ ወንድሙ ነው። ግን ፍጽ እሺ ስለማይላት ስለምታውቅ አንተን የመረጠችው ማለት። ፍጽን ያልመረጠ ፍጽ እሺ አይላት ታውቋለች ማለት ባህሪዋን ጠንቆቆ ስለሚያቅ ያለውን ነገር እሺ ስለማይላት ነው እና ኤኒዌይስ ሀይሚዬት እንዳለች አናቅም። ደብዳቤ ይጽፋልን? ጠፍታለች ነው የምንለው። ብታጅራት ሁን አዲስ አበባ ትሁን አዲስ አበባም ሊሆን ይችላሉ። ኤቨሪቲንግ በቃ አልተናገረችም። ኳቴ በር ሰው እኮ እሺ ለቤት እንደዚህ እንደዚህ ብሎ እንኳን የሆነ ነገር አስቀምጦ ይወጣል። ለዛ ሰው እንኳን ምክንያት ልናንትልን ልንጠይቅ እሷ እኮ ምንም ምንም ከናካቴው ምንም አላለችም። በቃ ምንም ምንም አላለችም። በቃ እና ሀይሚ ሻሻሻሻሻሻሻ ዛ ትናንት ስተት በጣም ሰርተሻል በጣም ሰርተሻል። ማለት ለምን ብቻ ደህና ሁኑ። ብሩኬም ደህና ይሁን። ነገሮችን እንደሚስተካክሉ አዩ ፓምን አለው ጥሩ ነገር አልሰራሽም። አንደኛ ጠጥ ብሎ ከመሬት ተነስቶ የሰው ልጅ ብድግ ብሎ አይሄድም። ወረቀት ጽፎ ወይ የተቀያዩ ማቾት ነገር ካለ እኛ ምንወቅ ተመልካች ላይ ግልጽ አድርጉል። እንዲዚ እንዲህ እንዲህ ተደባብረናል ምናምን ተብሎ ማለት ነው። ጀስት ግን ያለ ምክንያት ወረቀት ጽፋሽ በቃ ሄጄ አለው ማለት አችም አንደኛ፣ እዚህ ጋር ቤተሰብ አለ፣ እሱ አለ። እሺ ለዩቲውብ ቤተሰቦች አታስቢ፣ ብሩክ ያለ ቤተሰብ እናት፣ አባት አለ። እነሱ የሚጨነቃሉ ብለሽ ማሰብ አለብሽ ማለት ነው። እና ሀይሚሻ ትናንት ኖት ኦኬ።